እንዲሁ አንዳንዴስ በሰላም ስልጣን ርክክ ማረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሁኖ አዲስ መንግስት ይመጣ ነበር። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ የቀረ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃ ደቃቃው ትፈታ እሶ ባሉበት ዘመን ስንዴና ኬ እንዳይለምን እንዴ ኢትዮጵያ ያው ምር እሶ ባሉበት ዘመን ሰምተዋል። አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምረዋል። ሞን ሪል ስቴት ባለ ሁለት መኝታ፣ ባለ ሶስት መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት የክልላችን ፕሬዚዳንት በዚህ ቦታ ተገኝቼ የላከኝን ወረዳና የላከኝን ሕዝብ ሀሳብ እንድገልጽ የትናንቱን ጉብኝትና የዛሬውን መድረክ በማግኘቴ ትልቅ ደስታ አለኝ። በእውነት እንዴት እንደታሰበ ይህ መድረክ እንዴት እንዳስተዋላችሁት እንዴት እንዳሰባችሁት በጣም በጣም ለአማራ ክልል ደስ የሚያሰኝ የሚያስመሰግን መድረክ ነው። ትናንት ስንጎበኝ ንግስታት አንዳንድ መንግስታት፣ ይቺ ሀገር ብዙ መንግስታትን አሳልፋለች የሰውን አደብዘው የራሳቸውን ታሪክ ገነን የሚያደርጉ አልፈዋል። ታላላቅ ሰዎችም አልፈውባታል። ትናንት በጣም ደስ ያለኝ ድሮ በሬዲዮን ስንሰማ ሰው የሚቀበርበት ቤተ መንግስት ታሪካቸው ተዘግቦ በደንብ ከፍ ብሎ ተቀምጧል። ሌላም ክቡር ጠቅላይ ሚኒስትራችን አገራዊ ቅርስ ውጭ ሄዱን አስመልሰው ያው ታዳሚውን የሚያስተዋውቁ ታላላቅ ሰዎች ሲነግሩን በዲፕሎማሲ ተመልሰው ያየናቸውንም አድንቀናል። ያረጁ ቤተ መንግስቶችን እኒህ የጃንሆይ ናቸው። እድሳቱና ያደስነ ተብሎ እውነታ የተቀመጠበት እውነት ሙሉ በሙሉ ሰላም ቢሆን ምን ይሰራሉ ተብሎ ይገመታሉ። ይቺ ሀገር ከማንም በላይ እንደምትሆን ለመገንዘብ ችለናል። ይህን ካልኩ ለምሳሌ እንደ አማራ ክልል የገጠመነ ችግር፣ የመጣሁትም ማዕከላዊ ጎንደር ነው። ህዝቡን ማደናገሪያ የሆኑ ነገሮች መልስ ያጡ አገልግሎታቸው ባየር ላይ ያለ መሬት ያልነካ ከማክሰኝ ታረፍ ብሎ የምራብ በለሳ መንገድ ባልሳሳት 2014 ይመስለኛል፣ ፖስት ሆኖ ለህዝብ ከተዋወቀ በኋላ አንሻውሻ አውሻጣ ጥያቄው ለዘመናት ያለፈ ነው። እንዲያው መልስ ተገኘ ተብሎ እውነት ህዝቡ ተገቢውን የሆነ አገልግሎት በህክምና ያገኛል ብለው ያምናሉ? ክቡር ጠቅላይ ሚኒስትር ገበሬው ግብአት እያገኘ ነው? ክቡር ፕሬዝዳንታችን፣ ቅርብ ጊዜ ከዚህ አወዛጋቢ ከሆነ ጊዜው ነው የመጡ እምንታገለው እኮ። የሀገር ሽማግሌዎች ግራው ገብቶናል። አመራሩ አላስቸገረንም። እንደ ክልሉ ያጎመጎመው ፋኖ ነው ብሎ ራሱን የሰየመው ሽማግሌው ትልቅ ሚና እየሰራ ነው ያለ። በእኛ ወረዳ እውነት ለመናገር ክቡር ፕሬዚዳንት ወረዳዋን ያውቁ ይሆናል። በ2008 እንኳ የአንድ አመራር ቤት አልተቆፈቆፈም። አንድ መሰረተ ልማት አልወደመም። በሽማግሌ ላይ አሁንም በዛ ላይ ነ ያለ። ታላቅ ወረዳ፣ ታላቅ ሀገር ናት። እኛ መሸምገል አቃተነ። የባለሙያ ፋኑን አመራሩን የማያሰራ ሽማግሌውን የሚያሽሟጥ እንዴ! እርስዎ እኮ ብዙም ተመራምረው ብዙን አጥንተዋል። የሌብነት ሳይንሱን ግን ስላላጠኑት አልደረሱበትም። አውቁትማ ሲሉ ነው የሚሰሙ እንጂ እኛውን እንደማይጠቅም ያውቃሉ። ስምንት ሰዓት የሚሰራ አመራር አለ እንዴ? ማነው ነው ባለሙያ አለ? ተገቢ አገልግሎት እያገኘ ነው ህዝቤ ብለው ያምናሉ? ነው ይህን መፍትሄ ለመውሰድ ወደታች መሬት እንዲነካ ለማድረግ ችግሩ ምንድን ነው? በመሰረቱ ሰው ተምሮ ለሀገር ነው። በመንደር ሆነ ባንጃ ሰባት ታጣቂ በማስከተል ይህ ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣሁ አንዱ የበደል ተሸካሚ ነኝ እኔ። አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንዲሁ ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ ዜር ያውጣኝ በመኪና እሄዳለሁ እና እኔ አሁንም ቢሆን አርሶ አደሩ የጤና መድን ገስት ከፍሎ ምንድን ነው እየተደረገ ያሉ መድኃኒት ተጭኖ አይወርድም። ዓለም የፈጠረው ሁሉ ነጋዴ ነው የሆነ። ዶክተሩ ዶክተርናውን ብቻ አይሰራም? ስለዚህ ማደናገሪያ የሆነው ይሄ ነው። ብሶት ያለውን ገበሬ ባነጋገር ይኸው ሐኪም አጣነ ማጣነ፣ ይህ መንግስት፣ ማዳበሪያው ተሸጠ፣ ይህ መንግስት። ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክ ማረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣ ነው። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ የቀረ። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም፣ ወልዶ ማሳደግ የለም። ብላ ብላ አንዲት ማስታወቂያ ስትወጣ እኮ በአየር ላይ ሶስት ቀን አትውልም። ሀደው ህምን ህምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሀ ከነ ልጁ እያቆዝ ዘመና ያለ የእውነትን ቡልቡል ነው እየወጣ ያለ። ኧረ እንደው የጓዳ የጎድጓዳውን ብነግሮ ያደክሞታል። ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍል ሆኗል። ለምንድን ነው ሁለት ዓመት መርቶ ደከመኝ ይበቃኛል የማይል ከእርሶ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግሥት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀንበር እንደ ፓትርያርክ አይሻርም፣ አይሻርም። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁ እናውቃለን። እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃ ደቃቃው አትፈታ እሶ ባሉበት ዘመን ስንዴና ኬንዳይ ለምን እንደ ኢትዮጵያ ዝ ያው ምርሶ ባሉበት ዘመን ስለዚህ እኔህ ካልኩ ይብቃኝ። ፋሲል ነው፣ ምክንያት የለንም የማይሰራበት እንጂ እኛ እምቢ ብለን አይደለም። ገንዘብ እኮ የግል ነው። መጽሐፍ እኮ የግል ገንዘብ ነው። ግን ይገባዋል ፋሲል ጎንደርም ይገባዋል። እና በእኛም ቦታ ሆናችሁ ብታዩ ጥሩ ነው። እና ልማት ቴሌኮሙኒኬሽን፣ በእርግጠኝነት ምነግራችሁ፣ በእርግጠኝነት ከመቶ ያላነሱ ቀበሌዎች ኔትወርክ ገብቶላቸዋል። ከአራት መቶ በላይ ኪሎ ሜትር በላይ ፋይበር ተዘርግቷል። አማራ ክልል አዲስ፣ ዛሬ 16 ሚሊየን ሰው በአማራ ክልል ሞባይል አለው። ብዙን የሰራ ነው። ይበቃል አይበቃም፣ ገና ብዙ ስራ ይጠበቅብናል። ምንም የተሆነ ጉዳይ ግን አይደለም። መብራት መቶ ሰላሳ አንድ ቀበሌ አግኝቷል ባለፉት አምስት ዓመታት። ድሮ መብራት አይቶ ማያውቅ አካባቢ ማለት ነው። ይቆራረጣል፣ ሽቦ ተቆርጦ ይሸጣል፣ ጠዋት መጥቶ ከሳት ይጠፋል። እውነት ነው እሱ ሁሉ ደባው ሴራው እውነት ነው። በፓርክ በመንገድ በቱሪዝም ጉዳይ የላሊበላ የፋሲል የጎርጎራ አሁን ደሞ የሐይቅ አማራ ክልል በጣም ብዙ ታሪክ ማንም ሰው እንኳን ሌላው ሰው ራሱ አማራ ነኝ ባዩ ተምሮ የማይጨርሰው ታሪክ አለ። ቢሰራ፣ በየቦታው ቢሰራ ብንማር እንደ ሀገርም ሀብት ነው፣ ለአማራም ሀብት ነው፣ ለአፍሪካም ሀብት ነው። ፒኮክ አይታችኋል? ዚህ በርንዳ ላይ እና ፒኮኩ የተሰራው አንዳንዱ ሃይማኖት ጋር ያያይዘዋል። አንዳንዱ ብቻ ላቅም ያያይዙታል። የሚሊክ ዋናው ቢሮ ውስጥ ይኸው እዚሁ ግቢ ሁለት ፒኮክ ያኔ በጣውላ በቅጽ ሰርተው አሉ። እዛ እሱን አመተን እዚህ ያስቀመጥ ነው። ከሚሊክ መኝታቤት ፍለፊት ያለው የአባመላ የሀብቴ አባመላ መኝታ ፍለፊት ያለው እሳቸው ቤት ዙሪያው በሙሉ ፒኮክ ነው ስእሉ። ሄዱና ይሁት ይሄ ግቢ አይደለም። እኔ ያልሰራሁትም የቆሸውን የቆሸው ያጸዳሁት ያጸዳሁት ግን መጀመሪያ ሲሰራውም ከነበረው ጊዜ አስበልጬ ነው ጥያቄ የለውም እሱ ከታደሰ በኋላ ታሪክ እንማርበታለን በቱሪዝም በጣም ሀብት ነው ሳይበላሽ ይቀጥላል ያን በማቆሸሽ እና በማዋረድ ክብር አይገኝም አላማው ግን እያንዳንዱ ዲዛይን ከራሱ ከሀሳቡ ከጽሁፉ ከቤቱ የመጣ እንጂ ምንም የለጠፍ ነው ጉዳይ ለ ካላመናችሁ፣ ስትወጡ ለምሳ ሂዱና እዩት። ሲሚንቶ ፋብሪካ አማራ ክልል የለም ማለች እህቴ። ትልቁ ስሚንቶ ፋብሪካ ኢትዮጵያ የምታመርተውን ሲሚንቶ 50 ፐርሰንት የሚያመርተው ሰሜን ሸዋ የዛሬ ወር ገደማ ይመረቃል። በጣም ትልቁ እሱ ነው። በጣም ብዙ ብራ ብራውጥን ደግፈን በጣም ብርቱ ሰው ነው ሰውየውም ተጠናቋል። አሁን በቅርቡ ይመረቃል። እና አማራ ክልል በሲሚንቶ ሊያማ አይችልም ማለት ነው። ይሄ በለውጥ የተሰራ ስራ ነው። የአዊዞን ጋር የተነሳው እና የዋግ አካባቢ የተነሳው ጉዳይ ልማቱን በይመለከት ልማቱን በይመለከት እኔ ከአዊዞን ለመጣሁ ወንድሜ ባለችን ትንሽ እውቀት መመስከር የምፈልገው እናንተ ጋር ያለው የመንገድ ችግር ጎንደርም አለ። እናንተ ጋር ያለው ሆስፒታል ችግር ጎንደርም አለ። ልማት በሚመለከት ሌላ ቦታ ተመኪቶት እናንተ ብቻ የከፋችሁ እንዳይመስልህ። እናንተ ጋር ያለው መልካም አስተዳደር ችግር ጎንደርም አለ። እናንተ ጋር ያለው የጠቀስካቸው ችግሮች በሙሉ አዲስ አበባም አለ፣ ጅማም አለ፣ ጎንደርም አለ። ለብቻ ለእናንተ የሆነ ነገር አድርጋ አትሰበው። እንደዛ አደለም። የዋግ ያው የጀግንነቱ እንዳለችው ነው። በጣም ብዙ ጀግና አለበት። አሁንም ብዙ ትልቅ ስራ የሚሰሩ ጀግኖች አሉ። ግንያው ያው ጀግንነት በልማትም መገለጽ አለበት። ዋግ ጀግና ከሆነ አልምቶ ያሳየን። ያንቺ አያት ቅድማ አያት ምናምኖች እኮ እነዛ ምታቂያቸውን ዓለም ላይ ዛሬ እንኳን የሌለ ቤተክርስቲያን ሰርተዋል። በምን ሰሩ? ብር ፌዴራል ት በጌቶላቸው ይሰሩት እንዴ? ያንን ጀግንነት ነው የምፈልገው ዋግ ላይ ነው ያን ሸለቆ ሰርቶ ከቸርቸርች የሚያገናኘው ጠንካራ ህዝብ የት አለ ነው ጥያቄው። አባቶች ጀግኖች ናቸው እኮ በዚህና በዚህ ሰርተው ተሸክመው የሰሩትን ነገር በጠገነኛ ለምን እንለምናለን? ሌላም አናቀውን ለምን መኪና ለምን አናቀው ትራክተርን ለምን በበሬ ማረስን እንግዲህ እንለምናለን? እና ጀግኖቹ ያልሻቸውን ሰብሰብ አርገሽ ልማት ስሩ። በጦርነት ብቻ ጀግንነት አይሰራም። አርበኝነት በልማትም በሰላምም መሆን አለበት ብለሽ መንገድ አለብሽ። እኔም ነግራቸዋል። ነገር ግን ዋግ በጣም ታሪክ ጠገብ ስለሆነ የአማራና ትግራይ ሕዝብ የሚያስተሳስር ድልድይ ስለሆነ በአንዳንድ ነገር ማገዝ በጣም ጥሩ ነው። ይህንን የአማራ ክልል አመራሮችም በደንብ ከልባቸው ወስደው ማድረግ አለባቸው። ዋግ ላይ ከተሰበረ ድልድዩ ብዙ ነገር ነው የሚበላሸው። ያ እንዳይሆን በትብብር እንሰራለን። እስካሁን ያልሽው ትክክል ነው። ወደፊት አቅም በፈቀደ መጠን ሰላም ስናገኝ እየጎበኘን የሚጎል እየሞላ እንሄዳለን። ግን ዋግም ይገርምሽ ያለች ባለቤቴ መጀመሪያ ሀይስኩል የሰራችው ዛ እዛ ነው ተሞክሯል። ግን ከህዝቡ ደህንነትና ችግር አንፃር የተሰራው ስራ በጣም በጣም ገና ነው። አስፋልቱም በዩ ሆስፒታሉም በዩ ሌሎችም ጉዳዮች ገና ናቸው። ደረጃ በደረጃ በነካጃችን እየሰራ እንደምንሄድ ተስፋ አደርጋለሁ። ማዳበሪያን ልክ ነው፣ አምና ችግር ነበር። ግን ችግሩን ከእኛ ጋር ብቻ አታያይዙት። የራሽያና ዩክሬን ጦርነት ብዙ ነገር ነው ያበላሸው። ኮንትራት የገባንባቸውም የዘገዩብን ጉዳዮች አሉ። ዘንድሮም እንደው ፈጣሪ ረድቶን ነው እንጂ ዘግይተን ቢሆን ኑሮ አሁን ቀይ ባህር እንደምታዩት ስለሆነ ችግር ነበር። መርከቦቻችን እየመጡ አይደለም። አሁን ግን እኛ አምና ችግር ስለነበረ ወዲያው ኮንትራት ፈጽመን አብዛኛው ገብቷል የቀረውም እየገባ ነው ያለው ይሄ ችግር ደግሞ ትንሽ ረገብ ካለ የተሻለ እንደሚሆን ተስፋ አደርጋለሁ ግን ማወቅ ያለባችሁ ነገር የፌዴራል መንግስት ሀያ ቢሊየን ብር ከመንግስት በጀት ማዳበሪያን ደጉሞን የገዛ ነው ማዳበሪያ እኛ እናመርትም በገዛንበት ዋጋም አንሸጥም ሀያ ቢሊየን ደጉመናል መሀል ላይ ማዳበሪያን የሚደልሉ የሚሸጡ ኮንትሮባንድ የሚያደርጉ ሰዎች ደግሞ እንግዲህ ምን ያክል ሀገር ጥፋት እንደሆነ ገብቷቸው ከዚያ ተግባር እንደሚመለሱ ተስፋ አደርጋለሁ። ጥሩ ነገር አይደለም። ግን መንግስት እየሞከረን ያለው ወደፊትም ያለን ፍላጎት ለማምረት ነው። ህዳሴን ያክል ትልቅ ስብራት ባይኖርብን ኖሮ እንሰራው ነበር። ህዳሴ ግን በጣም በጣም ብዙ ብር የሚፈልግ በጣም ትልቅ ስራ ስለሆነ አብዛኛውን ሪሶርስ ስለወሰደብን ማዳበሪያ ፋብሪካ አልጀመርንም፣ እንጂ ወደፊት በሀገር ውስጥ መስራት እናስባለን። እሱ ነው መፍትሄ የሚያመጣው። ከውጭ እያመጣን ብዙ የሚያዋጣ አይደለም። ያ እስኪሆን ድረስ ግን ትንሽ መታገስ ይኖርብናል። ፍርድ ቤት ችግር አለ፣ እውነት ነው። አመራር ተቀያይሯል፣ ሪፎርም እየሞከሩ ነው። አሁንም ችግር አለ። ለውጥ የመጡባቸው አካባቢዎችም አሉ። በቀጣይም ተባብረን ከነሱ ጋር እንሰራለን። ችግሩ ግን አለ፣ እነሱ ጋርም አለ፣ እኛ ጋርም አለ። ፖለቲካ ስልጣን በሚመለከት አዲስ አበባ ላይ ከለውጥ በኋላ መቶ ፐርሰንት እርግጠኛ ሆኜ የምነግራችሁ ነገር የአማራ ተወላጆች ባለፉት አምስት ዓመታት አዲስ አበባ ላይ ያላቸውን ስልጣን ባለፉት 30 ዓመታት ኖሯቸው አያቅም። የፈለገ ሰው ተደራጅቶ ያጣራ። ድሮ የነበረው ስልጣን 25 ፐርሰንት ኦፒዲዮ 25 ፐርሰንት ብአዴን 25፣ ቲፒኤልኤፍ 25፣ ደህዴን ነበረ። የፈለገ ቢያብጥ ስልጣኑ 25 ብቻ ነበር፣ በአዲስ አበባ ላይ የአማራ ድርሻ። ዛሬ ግን ካላጋነንኩት 33-35 ፐርሰንት ስልጣን አለው። ከምክትል ጠቅላይ ሚኒስትር ጀምሮ ደህንነት፣ መከላከያ፣ ውጭ ጉዳይ፣ አየር መንገድ በቃ ተቋማት የሚባል በሙሉ ድሮ ለአማራ ብዙም ያልተፈቀዱ ከባቢዎች አሁን በሩ ክፍት ነው። እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው። እንደዛ እስከሆነ ድረስ ሁሉም ስልጣን ክፍት ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት ስትፈልጉ ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ደሞ ታዩታላችሁ በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜ ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም፣ ማንም ቢሆን። በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳ ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል፣ ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን አልፋለን። ምን ያገዳድለናል? ትክክል አይደለም እሱ። ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና፣ እርሶ ከፈለጉ በአንድ ጊዜ ይፈቱታል። ችግር የለውም፣ ላልሹው እህቴ። እንደዛ ግን አይደለም። እንደዛ ፍላጎቶች አሉ። በውስጥ ያለው ብቻ ሳይሆን ከውጭ እኮም ይገዛል፣ የሚገፋል። የተከፈላቸው ሰዎች ናቸው እኮ መቀየር አይችሉም። ዝም ብሎ ማድፈጥ ይችላሉ እንጂ መቀየር አይችሉም። የእኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት ከመግደል ከመጥለፍ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሀሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም የለብንም እና በአማራ ክልል ተደጋጋሚ ጥሪ ያቅርበናል። አሁንም ክሩብ ፕሬዚዳንት ክሩብ ምክትል ጠቅላይ ሚኒስቴር እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ፣ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ። እንነጋገርና ንወያይና በእኛ አቅም ይመለስ ነገር ካለ መልሰን እማይመለስ ካለ ደግሞ ለህዝቡ ህዝቡ በሚሰማው መንገድ በዚህ ጊዜ ይመልሳል ብለን እንፈተዋለን እንፈተዋለን። ስልጣንም ከሆነ ሁለት ዓመት እኮ ነው፣ ምርጫ ደርሷል። ብዙ አያጣላም እስከዛ በደምብ ተደራጅቶ መመረጥ ነው እና ሰላም እኛ ስለማንፈልግ አይደለም በየሰፈሩ አምጡና አወያዩና ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን እንታረቅ እንስማማ ችግር የለብኝም ደስ ይለኛል ሰላም ነው የምንፈልገው እንደዚያም ካላደረገ አማራ ለጥቃት ይጋለጣል እዚህ ሰፈሩ ስንንጎዳጎድ ችግር ያጋጥመናል እና በውስጣችን ያለውን ጉዳይ ብንፈታ ጥሩ ነው የኑሮ ውድነቱ መልካም አስተዳደሩ ፋብሪካው የስራ እድሉ ምላሽ እያገኘ የሚሄደው መንግስት ፋታ አግኝቶ በተሟላ አቅም ስራ መስራት ሲችል፣ ስራ ካልሰራን ኑሮ ማስቸገሩ አይቀርም። አሁን ለምሳሌ ስንዴ ዘንድሮ አማራ ክልል 250 ሺህ ሄክታር ነው ያቀድነው፣ በጋ ስንዴ እስከ ባለፈው ወር የነበረ ሪፖርት 100 ሺህ አይሞላም የታረሰው። ኦሮሚያ ክልል 25 ሚሊዮን የተቀደው ሄክታር ብዙ ጥፍ ይበልጥ ታርባይ አሁን ኦሮሚያ ክልል ስንዴ አምርቶ አማራ ክልል ስንዴ ሲቸገር የአብይ ችግር ነው ካላችሁ ትክክል አይደለም እኔ እኮ አምርቶ እያልኩ ነው ምርጥ ዘሩን ትራክተሩን ገንዘቡን ለሁሉም እኩል ነው ማገዘው እሺ ብሎ የሰራ ያተርፋል ምን ዋጋ አለው ያለው ይከስራል የሃይማኖት አባቶች እኮ በስፒከር የሚያስተምሩት ለሁሉ ነው። ሁሉ እኩል አይጾም፣ ሁሉ እኩል አይጸልይ፣ ሁሉ እኩል አይከተልም። ይመጣል፣ ቸርች ይመጣል፣ መስጊድ ይመጣል፣ ይሰማል፣ እኩል አይከተልም። ለዚህ እኮ ነው በኋላም የሚከፈለው ምንዳ እንደየ ሰው ስራ የሚባለው። እና በዚህ ተለይቶ ሳይሆን ሰዎች ሰምቶ ለመከተል ባላቸው ሁኔታ የሚመጣ ስለሆነ አማራ ክልል የመጨረሻ ምክሬ ይሄ መንግስት የሚያመጣውን ችግር ለመከላከልና ለማለፍ ስራ እየሰራን ከተማችን እያሳመርን ሰላማችን የጠበቅን አይረባን መንግስት ብለን በካራችን እናባረው ችግር የለውም። ስራ እያበላሸን እያፈረስን ግን አይሆን ካገዛችሁን። እኛ በንጹህ ልብ አገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለን። ያማረች ኢትዮጵያን ብቻ ማየት የምንፈልገው በንግግራችን በጽሁፋችን፣ በስራችን አንድ ቀን ተዛንፈን አናቅም። መደመር ላይ ያነበቡት ነገር መሬት ላይ ያዩታል። አድዋ የሚያዩት እንዳለ መጽሐፉ ነው። ምንም ቤተ መንግስት ያለውም እሱ ነው። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። የተለየ ፍላጎት የለንም። ከተቻለ ከተቻለ ኢትዮጵያ ከተወሰነ ዓመት በኋላ ለጅቡቲ፣ ለሱዳን፣ ለኬንያ መርዳት ብትችል እሱን ነው እኛ የምንፈልገው። እንኳን እርስ በእርሳችን ግን ወሬ ስትሰሙ እናንተ ለምሳሌ አድዋ ላይ ሊሆን ይችላል። በሆነ ምክንያት ወሬ ስትሰሙ እንዳለ ያው ወሬ ከምታምኑ ቆይ ላጣራ፣ እስኪ እስቲ ሊየው ብላችሁ ካላመዛዘናችሁ በስተቀረ እኛ ወሬ እየሰማን ለዛ ምላሽ የሰጠን መቼ እንሰራለን? ልንሰራ እኳ አንችልም። እንዳያክት ነው፣ መንገድ የለም፣ ድልድይ የለም፣ ና ብዙ ችግር ነው ያለው። ሰው ደግሞ ሁሉም እኩል አይሰራም። ቅድም ብላችሁታል። ከእኛ የሚጠበቀው ስራ እየሰሩ ማሳየት ነው። ንግግርም በንግግር መሻር አይቻል። ስራ ፈቶች እንደፈለጉ ይናገራሉ። እኛ እንደፈለግን መናገር አንችልም። እና ከእናንተ የምፈልገው ባካችሁን ስትሰሙ አጣሩ። ይክፋም ይልማም መንግስት ነው፣ አግዙት፣ አግዙ፣ አብራችሁ ቁሙ። በጎደለ እየተመካከልን የተወያየን እየሞላን እንሂድ። የሸፈቱ የወጡትን እንመልሳቸው። ሰው መግደል መዝረፍ የትም አያደርስም። እና መከራቹ የሚመለስ ሰው ካለ በመመለስ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶችም እርዱን። የምንፈልገው እሱን ነው። እኛ ሰላም እንፈልጋለን። አማራ ክልል ጥይት አያስፈልግም። ትራክተር ነው የሚያስፈልገው። በጣም ብዙ ደግሞ ስራ አለን እዛ የምንሰራቸው እና ተባብረን አብረን ብንሰራ ጥሩ ነው። መንገድ፣ መብራት፣ ስልክ፣ ጤና፣ ትምህርት በሚመለከት በሪፖርት በጣም ብዙ ነገር አለኝ መናገር የምችለው ግን ገና ስለሆነ ከጓደኞቻችን ጋር ተመካክረን አቅም በፈቀደ መጠን ለመመለስ ጥረት እናደርጋለን። ባለፈው እንዳነሳውላችሁ እኛ የተቀበልነው መንግስት በዳያት ፈቀ መንግስት ነው። እዳ በእዳ ነው ደሞዝ መክፈል አይችልም። ባለፉት አምስት ዓመታት ዘጠኝ ነጥብ ዘጠኝ ቢሊየን ዳላር ከፍተናል። እኛ እዳ ምን ማለት ነው? ሁለት ህዳሴ ይሰራ ነበር፣ ሁለት ህዳሴ። አንድም ብር ግን አልተበደርንም። ኮመርሻሉን አሁን ያለው አያውቀውም። ልጆቻችን ነገር ይገባቸዋል ምን ማለት እንደሆነ። እና በእኛ በኩል የእናንተ ምክር ሰምተን አቅም በፈቀደ መጠን ሰላምን፣ ልማትን አምተን ከእናንተ ጋር በፍቅር መኖር ብቻ ምንፈልገው ከዚህ የተለየ አጀንዳና ፍላጎት የለንም። እናንተ ግን ነገር እንዲገባችው አረጋ አደራጅና የተወሰነውን ኦሮሚያ ላክ ሄደው ይዩት፣ ይመካከሩ። እዛም እኳ ሃይማኖት አባቶች አሉ፣ እዛም አገር ሽማግሌዎች አሉ። ተመካክረው ይዩት ይምከሩም፣ ችግራቸውም ይናገሩ። ስልጣን አካባቢም ችግር ካለ ዳታው በሙሉ አለ ይዩት። ወሬ ውሸት ነው። ይሄ መንግስት የተሟላ ነገር እያመጣ ነው በፍጹም። ገና ብዙ ብዙ ብዙ ስራ ይጠበቅበታል። በውስጡ ያለው ሌባ አጥርቶ አልጨረሰም። እና በትብብር እንስራ፣ በምክክር እንስራ፣ አንናናቅ፣ እንተባበር። የሚሻለው እሱ ነው። ከዚያ ውጭ ያለው ሀሳብ ጥፋት ነው።